ዛሬ አዲስ ሰርፕራይዝ አለ ማለት ነው ጋይ ዛሬ በአዲስ ቪዲዮ ጠብቆ ማለት ነው በነገራችን ላይ ወሬ ነው ሰሞት ሊያረግ ይችላል እሱም ደግሞ ዳኒ ነው ብሩኬን ለማናደድ ማደርጎ ጥረት የለምና እንግዲህ ነገ ነው ሊደቷ ይመስለኛል አይሚ ማለት ነው በእርግጠኝነት ባላቅም ረስቻለሁ አሜና ተከብሮላታል በሚገርም ሁኔታና ሰላም ቤተሰቦች እንዴት ናቸው ደህና ናችሁን ያለው እግዚአብሔር ይመስገን ሰላማችሁ ብስት ይበልልኝ እንግዲህ አይምዬ ዛሬ ማለት ነው የሞጅ ማት ማለት ነው ስቶሪ ላይ አድርጋለች ማለት ነው። እንግዲህ ብዙ ነገር ታዝባለች። ግን ምንስጥር አበዛሽብን እኔ ቆንጆ። ለማንኛውም እያቸው እዛ ቲክቶክ ላይ ያሉ ቲክቶክ ላይ መንደር ያሉት አሉ አይደለ? እነሱም በደንብ እያቸው። እኔ ቆንጆ። ለማንኛውም እዶቼ እንግዲህ አላቅም እንዴት እንደምታሳልፍ ባላቅም፣ ቡሩኬ ይገኛል ወይስ አይገኝም? ቡሩኬ ያዘጋጃል ወይስ አያዘጋጅም? እሱ የምናውቀው ነገር የለም። እንግዲህ ወደ ራሳ ስትመለስ ይቅርታ የምጠይቅ ይመስለኛል። እርስ በእርሳቸው የሚጣረቁ ይቅርታ የሚጠያየቁ ይመስለኛል። ሁለቱም ጥፋተኛ ናቸው። አጥፍቷል ትርፍ ተርፍ ቃል ተነጋግሯል። ሁለቱም ማለት ነው። እኔ ማንም ላይ አልፈርድም። ማለት ነው ሰው ስናደድ ብዙ ነገር ስለሚያደርግ እንኳን ንግግር ቃላት አይደለም። ሰው ስናደድ ራሱ ላይ እርምጃ ይወስዳል ወይም ደሞ ራሱን ያጠፋል ምናምን፣ ገባችሁ አይደለ? ስለዚህ የሚረዳታ የሚረዳት ማለት ነው ብዙ ሰው ባለጌ ምናምን የሚትሎላችሁ። በዚህ አጋጣሚ የኔ ቆንጆ ማለት ነው እንኳን ተወለሽ፣ የኔ የሚጥጥቅ፣ የኔ ፍቅር ማለት ነው እናንተ ፍቅር ስል ፍቅር ጠፋች። እግዚአብሔርን አፈቀችን ጠፍታለች። በሰላም ነው ግን ጋይስ የምትቀርቡ ውስጥ ስልክ ያላችሁ ጋይስ ኡኡ በሉ። እና ምን እንደሆነ ይችላል አቅም በእርግጥ ባለፈው ሳምንት ነው አለፈ ብላለች ምርቃት። ግን ምርቃት ደግሞ ከኛ አትደብቅም ብዬ አስባለሁ። እና ለማንኛውም ቤተሰቦች ዛሬ አዲስ ቪዲዮ ይኖራል ብዬ አስባለሁ። ከጭቅጭቅ ነጻ የሆነ ቪዲዮ ይኖራል። እንግዲህ እዚህ ላይ ይታያል። ግን ኤዲት ነው ጋይስ